ምስራቅ እሳት ሲነድ አድረዋል። ኢራን በሃይፐርሶኒክ ሚሳይልና ድሮን እስራኤልን ስታቃጥል አድራለች። በርካታ ሰዎች መገደላቸውን ተሰምተዋል። የነዳጅ ማከማቻም ተደብድቧል። አዳሩም በቴል አቪቭ ከባድ እንደነበረም ተዘግቧል። ኢራን አስር የእስራኤል የጦር ጀቶችን መትቼ ጣልኩ ብትልም፣ የካትም አልአምቢያ አየር ኃይል አዛዥ ብርጋዴር ጄኔራል አሊራዛ ሳባህ ፋርድ የጦር አውሮፕላኖቹ ላለፉት ሰዓታት ሶስት ከጥቅም ውጭ አድርገናቸዋል ብለዋል። ጄኔራሉ የኢራን አየር መከላከያ የእስራኤል ድሮን በስኬት ታማ መንገድ በማክሸፍ ወደ ዋና ከተማ የተቃጣውን ኢላማ አስቀርቷል፣ ብለዋል። እርምጃ የተወሰደው ለሦስተኛ ዙር በቀጠለው የምሽት የእስራኤል ጥቃት እንደሆነ አብራርተዋል። ኢራን ኤፍ 35 የእስራኤል ጀቶችን መታመጣሏልና ሁለት አብራሪዎችን በቁጥጥር ስር መዋሏ እየተገለጸ ነው። ትናንት ምሽት በተተኮሰው የኢራን ፕሮጀክት ኃይል ሚሳኤል የእስራኤልን የሃይፋ ነዳጅ ማከማቻ መጥተዋል። ከዚህም የተያዘ ከፍተኛ ጉዳት እየደረሱም ይገኛሉ። መካከለኛው ምስራቅ ያለው ውጥረት ግጭቱ እንዲቆም ተመካክረናል ሲል ትራምፕ ተናገሩ። ትራምፕ እና ፑቲን በስልክ መወያታቸውን ተነግሯል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከሩሲያው አቻቸው ብላዲሚር ፑቲን ጋር በእስራኤል እና ኢራን ወቅታዊ ጦርነት ላይ መምከራቸውን አሳውቀዋል። ግጭቱ እንዲቆም ተመካክረናል ያሉት ትራምፕ ከፑቲን የልደት በዓላቸው በማስመልከት የመልካም ምኞት መግለጫ ደርሶኛል ብለዋል። ሁለቱም መሪዎች ለ50 ደቂቃ በቆየ ውይይታቸው ላይ በዩክሬን ዙሪያ በመወያታቸው ክሪምሊን ቤተመንግስትም አስታውቋል። በዚሁም ጋር ተያይዞ እስራኤል እና ኢራን የሚሳኤል ጥቃቶችን ሲለዋወጡ በከተሞቹ በቴል አቪቭ እና ኢየሩሳሌም ቴህራን ፍንዳታ ተሰምተዋል። ኢራን ፈጸመችው የሚሳኤል ጥቃት ማዕከላዊ እስራኤልን መመታቱን ዘገባዎች አመላክተዋል። እስራኤል የኢራን የኒውክለር መሰረተ ልማት በርካታ ጥቃት መፈጸሟን አስታውቃለች። የተህራን ነዳጅ ሚኒስተር በዋና ከተማ የሚገኘው ሻህራን የነዳጅ ማከማቻ በእስራኤል ጥቃት መመታቱንም አስታውቀዋል። የኢራኑ ፕሬዚዳንት መሱድ ፔሽኪያን እስራኤል ጥቃቱን የማታቁም ከሆነ እጅግ የከፋ ምላሽ እንደሚሰጡ ለመጠቀም ዝተዋል። ጥቃቱ የደረሰው ዋሽንግተን እና ቴህራን በኢራን የኒውክሌር መርሃ ግብር ላይ እሁድ ለት በድርድር ይቀጥላሉ ተብሎ የሚጠበቅበት ወቅት ነው። አደራዳሪዋ ኦማን ድርድሩ መሰረዙንም ተናግራ ነበር። ከዚህም ጋር ተያይዞ ኢራን የአሜሪካ ኢላማ ካደረገች መዘዙ እንደሚከፋ የአሜሪካ ባለስልጣን አስጠነቀቁ። አሜሪካ ይህን ያለችው ኢራን አሜሪካ፣ ፈረንሳይ፣ ዩኬ እስራኤልን የሚረዱ ከሆነ አጸፋውን እንደምትመልስ ማስጠንቀቂያ ተከትሎ ነው። እስራኤል በኢራን የፈጸመችው ጥቃት በተመለከተ ከጥቃቱ በፊት አሜሪካ ምክር ተጠይቃ በምላሹ ራሷን ለመከላከል መሰረታዊ ነው በሚል ምላሽ እንዳትሰጥ አሜሪካ ባለስልጣን ተናግረዋል። አሜሪካ ስለ ጥቃቱ ቀድሞ ቢነገራትም በዚህ ጥቃቱ ላይ ወታደራዊ ተሳትፎ አልነበራትም ሲሉ የአገሪቱ የዓለም አቀፋዊ ጉዳዮች ቢሮ ከፍተ ከፍተኛ ባለስልጣን ማይኮት ፒቲ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተናግረዋል። ዋነኛው ቅድሚያ የምንሰጠው በቀጠናው ውስጥ ያሉ የአሜሪካ ዜጎች፣ ሰራተኞችና ኃይሉ ጥበቃ ነው ብለዋል። ኢራን በቀጠናው ያሉ የአሜሪካ ዜጎች፣ የጦር ሰፈሮች ወይም መሰረተ ልማቱ ኢላማ ካደረገች የሚከተላት መዘዛ አስከፊ ነው ሲሉም ተናግረዋል። አሜሪካ አቋም ኢራን ስምነት ማድረግ አለባት የሚል እንደሆነ ገልጸ አገራቸው ዲፕሎማሲ መፍትሄ ትሻለች ብለዋል። የኢራን አመራሮች በዚህ ወቅት መደራደራቸው ብልህነት ነው ብለዋል። ኢራን በእስራኤል ላይ እየወሰደች ያለው የአጸፋው እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግ ደም እንግሊዝ እስራኤል የሚረዱ ከሆነ ምላሽ እንደምትሰጥ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግቧል። ሶስት ሀገራት ለእስራኤል ድጋፋቸውን ከሰጡ ኢራን በቀጠና የሚገኙ የጦር ሰፈሮቿና መርከቦች ኢላማ እንደምታደርግ ዘገባው ወጥቷል። እስራኤል እና ኢራን ለምን መደበኛ ጠላት ሆኑ? ወትሮም በጠላትነት የሚተያዩት እስራኤልና ኢራን ባለፉት ሳምንታት ወደ ለየ ፍጥጫ በመግባታቸው በመካከለኛው ምስራቅ ያለው ውጥረት አይሏል። እስራኤል በሶሪያ መዲና ደማስቆ የሚገኘውን የኢራን ቆንስላ ጽሕፈት ቤት በቦምብ ማጋያቷ ሁለቱም ሀገራት ወደ ቀጥተኛ ጥቃት ፍጥጫ እንዲገቡን ያደረጋቸው፣ ባለፈው ቅዳሜ ሌሊት ኢራን በመቶች የሚቆጠሩ ሚሳኤሎችና ድሮኖች ወደ እስራኤል ማስወንጨፏ ቀጠናው በውጥረት ወደ ለየለት ጦርነት የሚያምራ ሁኔታ ፈጥሯል ተብሏል። ከዚህ ጥቃት በፊት የእስራኤሉ ጠቅላይ ሚኒስተር ቤንጃሚን ኔታናሆ አገራቸው ከኢራን ሊቃጣበት የሚችለው ጥቃት ለመመከት የመከላከያ ስርዓቶቿ በተጠንቀቅ እንዲቆሙ ማድረጋቸውን ለጦር ካቢኔያቸው ተናግረው ነበር። እስራኤልና ኢራን ለዘመናት የዘለቀው ባላንጦች ናቸው። በሁለቱም ሀገራ መካከል የቆየመው ኃይሉ የጠላትነት ስሜት በመካከለኛው ምሰረ ስራ ምንድር ዋነኛ ምክንያት ሆኖ ቆይቷል። ቴህራን ከምድረ ገጽ እንደምትጠፋ የምትሻው እስራኤል ትንሿ ሰይጣን ስትላት አሜሪካ ደግሞ ትልቁ ሰይጣን በማለት ለሁለቱም ያላት ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን በእስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብ በገንዘብ እና በትጥቅ የምትደግፋቸው ቡድኑ በመጠቀም በእጅ አዙር እስራኤል ላይ ጥቃት እንደምትፈጽም ይነገራል። እነዚህ ሁለቱ ሀያላን ጠላቶች መካከል የተከሰተው ግጭት ለበርካታ ሰዎች ህይወት ማለፍ ምክንያት ሆኗል። በጋዛ የተከሰተው ጦርነት ይበልጥ ሁኔታዎችን አባብሶታል። እንደ አውሮፓውያን አቆጣጠር 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት አውንታዊ ነበር። እስራኤል በ1948 ከተመሰረተ በኋላ ከግብፅ በመቀጠል እውቅና በመስጠት ሁለተኛዋ እስላማዊ ሀገር የሆነችው ኢራን ነበረች። ቦቱ የኢራን ትመራ የነበረው መካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረችው የሻህ ባህላብ ስራው መንግስት ነበር። ደረጃ አቆጣጠር 1979 የኢራን እስላማዊ አብዮት ተከትሎ መንግስት ለውጥ ሲደረግ በሁለቱ መካከል ያለው ልዩነት መልኩን ቀየረ። የአያቶላ ሀሊ ሀሚኒ ካሚኒ እስላማዊ አብዮት የሻህ መንግስት ገርስሶ፣ እርሳቸው የጭቁኖች መሪ አድርጎ ብቅ አለ። በዚህ ጊዜ መንግስት ዋነኛ መለያ አሜሪካና አጋሮቿ ኢምፔሪያሊዝም በመቃወም ነው። የአያቶላ አስተዳደር ኢራን ከእስራኤል ጋር የነበረ ግንኙነት አቋረጠ። ለእስራኤል ፓስፖርት እውቅና ነስቶ በቴህራን የነበረው የእስራኤል ኤምባሲ የእስራኤል መንግስት ሲዋጋ ለነበረው ፍልስጤም ነጻነት ግንባር ፒኤልኤፍ አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶች የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫሪዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋት ነው ይላል። እስራኤል ላይ ያመረረ ጥላቻ አዲሱ የኢራን መንግስት መገለጫ የሆነው አብዛኛዎቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢ ከፍልስጤም ተዋጊ ጋር ወታደራዊ ልምምድና የሽምቅ ውጊያ ሲያደርጉ ቅልበት ስለፈጠረ ነው ይላሉ። ከዚህም በተጨማሪ አዲሷ ኢራን እራሷን የፍልስጤ ጉዳይ በማጉላት የሙስሊሙ ተቆርቋሪ ሀገር ሆና ለመታየት ለምትሻው ጸረ እስራኤላዊ ብቅ አለች። እንደ ቫይዝ ገለጻ ከሆነ ባለፉት ዓመታት ለእስራኤል ትልቅ ስጋትና ኢራቅ በነበረችው ዘመን ለኢራቅ ትልቅ ትኩረት አትሰጥ ነበር ይላሉ። ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቱ አደገኛ አገር ኢራን መሆኗ መረዳት ትችላ ነበር። ኢራን በመካከለኛው ምስራቅና በባህር ሰላጤው አካባቢ ከእስራኤል ውጭ በቀጠናው ጠንካራ አገር የሆነችው ሳውዲ አረቢያ በጥርጣሬ ትመለከታት አብዛኛዎቹ ሱኒ ሙስሊሞች የሚኖሩበት ቀጠና የብዙሀን ኢራን ሻአ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት የሚችለው ጥቃት ራሷን ለመጠበቅ ስትል በመረጣቸው ስትራቴጂ ከተቀረጠው ዓለም ልትነጠል መቻሏ ቫኢዚ ይገልጻሉ። በዚህም የኢራን መንግስት የሀገሪቱ ልጅ በአካባቢ የተለያዩ ኢላማን ግበው ከሚንቀሳቀሱ ቡድን ጋር በማበር ፍላጓታን ለማስጠበቅ ስትጥር ቆይታለች። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ በሶሪያና በኢራቅ በየመን ተንሰራርቶ ይገኛል። ቴህራን አሜሪካና አውሮፓ ህብረት አሸባሪ ተብሎ የተፈረጀው መቀመጫውን በሊባኖስ ያደረገው ሂዝቦላን ታስታጥቃለች። ጋዛን የሚያስተዳድረው ሀማስ፣ በየመን የሚንቀሳቀሱ ሁቲ አማጽያን ኢራን የተለያዩ ድጋፎች በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤልና ኢራን በዙሪያ ባሉ ሁሉ ስታውክና ዝም ብላ አልተመለከተችም። ኢራን ውስጥ የሚገኙ ኢላማዎች፣ እንዲሁም በዙሪያ ባሉ ሀገሮች ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች እርምጃ ስትወስድ ቆይታለች።